ቤተሰብ ፈለጋ ዳጣ ክፍል አስራ ሁለት ዳጣ ለትንሽ ደቂቃም ቢሆን በጣም ደንግጣ ነበር፣ አልቅሳም ነበር። አታሳዝንም? ዳጣ ደረጀን የመሰለ አባት በጣም ደስ ብሏት፣ ውሃን የመሰለ እህት አግኝታ፣ ያችኛው እንኳን ኤቢ በጣም ክፉ ሰው ናት። በእሷ የተነሳ ነው ዳጣ በጣም ያለቀሰችው ወይንም ደግሞ በጣም እየተሰማት ያለው በሳው ምክንያት ነው። ባለፈው ባለፈው ክፍል ላይ ዲኤን መርመራ አድርጋ ውጤት እንዳመጣች ሁላችንም እናውቃለን። ያ ውጤት ማርታ ግን በጣም መልካም ሰው ናት። በዚያ አጋጣሚ ጥሩ ሰው ናት። በትዳራው ላይ ሌላ ሰው ጣልቃ እንዲገባባት ባትፈልግም፣ ደረጀ እሷን ትቶ ሌላ ሴት ጋር እንዲሄድ ባትፈልግም ነገር ግን ነገሮች እንዳይሰሙ ወይ ደግሞ እሷ ያየችው ነገር አልፎ ባለቤቷ ጋር እንዳይደርስ በጣም ጥንቃቄ ነው የምታደርገው። ትዳሯና ቤተሰቧ በቀላል ነገር እንድናገው ወይም ደግሞ እንድበተን አትፈልግም። ይሄንን ዲ ኤን ኤ አስመርምራ ስትመጣ ልጅቷን እንዴት እንዳደረገቻት ሁላችንም አይተናል። ያንን ወረቀት ደግሞ ደረጃ እንዳያይ እንዴት እንደደበቀች ወይም ደግሞ እንዴት ዞር እንዳደረገች በጣም ይሄ ማለት ለትዳሯ ክብር ስላላት፣ ቤተሰቦቿ እንዳይበተንባት ስለምትፈልግ በሷ ቤት ዳጣና ደረጃ እናትና አባትና ልጅ እንዳልሆኑ አረጋግጣለች። ነገር ግን ልጅቷ ተሳስታለች። ምክንያቱም የዳጣ ማበጠራ የዳጣ ማበጠራ ነበረው። ሰላምዬ ሰላምዬ ነው። ከሰላምዬ ወስዳ ነው። ዳጣ ገና ለገና ጸጉሯን አላከች፣ ገና ልታበጥር ስትል ነው መታ የእሷ ጸጉር መስሏት፣ እኔ አበጥራበታለሁ፣ እኔ ይፈልጋለሁ፣ እሄ ቢያድልሽ እንደ ወደደ ሰው አስመስላ የተቀበለቻት በዛ ነው የተሸወደችው። ዳጣ አምልጣለች። ምክንያቱም አንዴም ተኝታ ጸጉሯን ልትቆርጣት ነበር፣ ሰላም መታ ባታድናት ኑሮ አሁንም የእሷ መበጠር አለ። በእርግጠኝነት ደረጀ እና ዳጣ ልጅና አባት ናቸው ብዬ አስባለሁ። ነገር ግን ዳጣ እናቷን እስከምታገኝ ድረስ በጣም ጓግቻለሁ። እናቷን ማወቅ አለባት። እናቷ ደግሞ ሰላም ትመስለኛለች፣ እርግጠኛ ባልሆነ ሰላም ናት ብዬ ነው የምወስዱ ምናልባት ሰላምን ያልተናገረች ታሪክ አላት ብዬ አስባለሁ። ደረጀም የሆነ ምስጢር የሚያውቀው ይመስለኛል። ለማንኛውም ዳጣ አባቷ ወይንም ሰላም ያንን የተጣለውን ምርመራ ወስዳል። ለደረጀ ሲሰጠው እሱ ደግሞ አስቀምጠው በሌላኛ ቀል ሊያነብስል ሁሉም በተሰበሰበበት ቦታ እናትየው በጣም ደነገጠች። ምክንያቱም ነገሩን ስለምታጥ ከሰማ ደግሞ በጣም ስለሚጣሉ ምን ታድርግ፣ በጣም ደነገጠች። ዳጣ ምክንያት ፈጠረች፣ እራሴን አማመኛለች። አባቷም ደነገጠ፣ መድኃኒት የራስ ምታት መድኃኒት ሊያመጣላት ሄደ። ወደ ዳጣ ሰብስባ ቆሻሻ ጣለች፣ መድኃኒቱን ወስዳ ሳያማት። ነገርሩን አስቀይራ ነገር ግን ፊቷ ስትታጠብ ጠዋት ወረቀቱን ዙባላ ውስጥ አገር ቆሻሻ ውስጥ አገኘችው ያንን ወስዳ ልታነብስ ስትል እንግሊዝኛ የለም መጎዝ ጋር ሄደች መጎዝ አነበበ በጣም ደነገጠች መጉስም ደነገጠ ምክንያቱም እዛ ላይ ወረቀቱ ላይ እና ልጅና አባት እንዳልሆኑ ስለሚናገር ዳጣም በጣም ደነገጠች ነገር ግን መጎዝ ጎበዝ ነው ጠየቃት። ይህን ነገር ማን እንዳደረገ ብሎ ሲጠይቃት፣ በተረጋጋ መልኩ አስታወሰች እህቷ ይሄንን እንዳደረገች። መጨረሻ ላይ ደግሞ በፀጉር እንደሆነ ምጉ ስነግራት የኔ አይደለም። ስለዚህ መበጠራው የሰላም ነው ብላ ተረጋጋች። ዳጣ አሁንም ቢሆን ጥንቃቄ ማድረግ አለባት ዳጣ፣ ምክንያቱም አታርፍም ብቻ መቼም ቢሆን። ማርታ ግን አባትና ልጅ እንዳልሆኑ ተረጋግጣለች። ስለዚህ ዳጣ ትቆያለች። በፊት ግን አልተረጋጋችም ነበረ ማርታ፣ አሁን በኋላ ተረጋጋለች ብዬ ነው ኖ ማስብ። ስለዚህ ናታን ዳጣን በጣም ወዷታል። እቺ ደግሞ ያው ናታን ታፈቅረዋለች፣ እሱ ግን አይፈልጋትም በፍጹም በሱም ስለምትቀና ዳጣ ደግሞ ሁሉም ይወዳታል። ሁሉም ሰው ይቀርባታል። እሷም ትጫወታለች፣ ለማንም ታዛዥ ናት። ስለዚህ ዳጣ ሁሉም ሰው ይወዳታል። ያቺና ደግሞ ክፉ ስለሆነች ሁሉም ሰው እሷ የምትናገረውን ነገር አንም ሰው አይቀበላትም። ስለዚህ ቀና ተያዛት ማለት ነው። ለማንኛውም ሂድ ቤተሰብ ዳጣ እናቷን እንድታገኝ መልካም ምኞቴ ነው። ደረጀም አባቷ ሆኖ ወደፊት እናያለን ብዬ አስባለሁ። መልካም ቆይታ ይሁንላችሁ። ውድና የተከበራችሁ ቤተሰቦች አከብራችኋለሁ። መልካም ቆይታ